ውድ ተመልካቾቻችንና አድማጮቻችን ከዚህ ሁሉ ውጣ ውረድ በኋላ በሰላም አሰብ ገብተናል። አሁን ደግሞ ከአሰብ ወደ ላስፓልማስ ጉዟችንን ለመቀጠል አፍሪካ ኩባ መርከብ ራሷን አዘጋጅታ ትጠብቀናለች። እኛም በትዝታ መርከቧ ላይ እንሳፈር። ጉዞ ከአሰብ ወደ ላስፓልማስ። ለዚህ ጅማሪያችን አብሮነታችሁን ላሳያችሁን፣ አስተያየት ገንቢ ሀሳቦቻችሁን ለሰጣችሁን በሙሉ ከልብ የሆነ ምስጋናችንን እያቀረብን በቀጣይ በተለያዩ አስተማሪ ፕሮግራሞች ወደ እናንተ ለመቅረብ ዝግጅታችንን አጠናቀናል። ከምናቀርባቸው ፕሮግራሞች መካከል በጥቂቱ የህይወት ውጣ ወረዶቻችንን ስኬቶቻችንን፣ ከጨዋታ ጋር እያዋዛን ወደ እናንተ ይዘን እንቀርባለን። አብሮነታችሁ ላልተለየን በሙሉ ምስጋናችንን እያቀረብን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህ ለሁሉም ተደራሽነት እንዲኖረው አስፈላጊ ስለሆነ ስለማትለዩን እናመሰግናለን።